እና ማለትም መርቅ ጠንቋ ይሁን ያገናኘችሽ ልጅ ነው እየሰጠች፣ ይሄን ድምፅ ነው የሰጠች ማለት ነው። ሌላም እኮ አለ። እኔንም ባለቤቴንም ለማስገደል የምትሄጂበት መንገዶች እኮ አሉ። ማነሽ ዘመናዊ። ስንቱን ነገር እናውራው? ለምን የሚዲያ ርዕስ ሆነን እንከርማለን? በአጭሩ እንዝጋው ምለው ለዛ ነው። ብዙ ጉዶች አሉብሽ፣ ብዙ ነገሮች አሉብሽ። ለምን ስራዎችን አሰ

ወደ ኢትዮጵያ ከገባሁ በኋላ ፓስፖርት ይዤ ወደ ኢትዮጵያ ከገባሁ በኋላ እኮ እኔ እናንተ አልተገናኘንም። በዛው ቀረን። ኢራናዊ ሁኜ ያለውት ዱባይን ሳልወጣ ስንት ዓመት ሙሉ ዱባይ ሳልወጣ እኔ እናንተ አብረን ነበርን። ፓስፖርት ዘመናዊ እኔ ብቻ ላውራ እያልሽ ነው። እኔ ብቻ ላውራ እያልሽ ነው። በጣም እኔ እጅግ በጣም እድሉን እየሰጠች ነው አንቺን ነው ሞር እየሰማንሽ ያለ ነው እድል እየሰጠች አይደለም ሲያወራ ታቋርጫለሽ እባክሽ አንቺ እንደገባሽ እንዳታቋርጡኝ ብለሽ ማንም ሳያቋርጥሽ ጥያቄዎችን አስተላልፈሽ ጥያቄዎችን እዚህ ጋር ጽፌ ሰባት ጥያቄዎችሽን ጽፌ በስነስርዓት ጥያቄዎችሽን መልሶልሻል አሁንም ሀሳብ ካለሽ እንደ ትልቅ ሰው ወረቀትና እስክሪብቶ ያዥ ጻፊው ልክ ሲጨርስ ሚውትሽን አብርተሽ እኔ ጥያቄዎች ይሄ ይሄ ናቸው በይ እኛ ትልልቅ ሰው